ትልጅ ትን የ ወደ አረብ አገር ስሄድ እና ከቤተሰቦች ጋር ልጄ ብዙ ጊዜ እኔን ማውራት ስለምትፈልግ ልጄን ለማውራት የሆነ አድርጌ ረጅም ሰዓት እነሱ ቤት ሆነው እየተደዋወልን በኢሙ አወራ ነበር እና ያንን ነገር ሴትዮ አልተረዳችው፣ ከሌላ ሰው ጋር የማወራ በእርግጥ ሥራዋን በድዬ ምናምን አልነበረም እና በዛ በዛ ምክንያት ነው እኔ ደግሞ ልጄን ማውራት እፈልጋለሁ ምናምን በሚል ነው ጸቤ የተነሳውና ሳላስበው ያለው ነገር ነው የሚሆነው። እግዚአብሔር ይመስገን ልጄን እና የተከበራችሁ የተወደዳችሁ የቻነል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እስቲ አንድ ሰው ላስተዋውቃችሁ ተመልካቾች። እንግዲህ አዲስ ዩቱበር ናት፣ ቤቲ ዩቱብ ትባላለች ማለት ነው እና ለእኔ ደግሞ በጣም ውዳት ጓደኛዬ ናት ማለት ነው። እና ስለዚህ እስቲ ስለ እሷ አንድ ነገር እላችኋለሁ ተመልካቾች። ምንድን ነው ካላችሁ ማለት ነው እንግዲህ ስደት ላይ ስትቆዩ ታቁታላችሁ ማለት ነው እና የምልላችሁ መሰላችሁ ተመልካቾች ማዳም ቤት እየሰራች እያለች አንድ ነገር አጋጠማት። ድንገት ኢትዮጵያ ውስጥ ገብታለች ማለት ነው። በነገራችሁ ላይ ማንም አያውቅም፣ ግን ይህን ነገር የምነግራችሁ ደግሞ ትማሩበታላችሁ ደግሞ እንደገና ልክ እንደዚህ ያጋጠማችሁ ሰዎች ካላችሁ ብዬ ስለማስብ ነው። እንግዲህ ምንድን ነው ካላችሁ ተመልካቾች ማዳም ቤት ሆና በጣም ስልክ ታበዛለች፣ በጣም ቲክቶክ ላይ ነው ስራ። በቃ የማዳም ስራ ሙሉ ለሙሉ አትሰራም ማለት ይቻላል። ከዛ በኋላ ማዳም ወይ ምን አረገቻት መሰላችሁ እ ቀጥ ብለሽ ወደ ሀገርሽ ልብስ ሳትይዝ ምን ሳትይዝ በጣም ብዙ ጊዜ ላይቭ ላይ የሚገቡ ሰዎች አላቸው። ሰው ጥንቃቄ አድርጉ፣ ልክ እናንተንም ድንገት ሳታስቡት እንዳይሏችሁ ማለት ነው። ስለዚህ ምን አድርጋ እንደሆነ እሷን እንጠይቃታለን፣ አይሻልም? ትመጣለች። ወደ እሷ ዞር

ነግያቸ አ ነው ግን ያው አብዛኞቹ አረብ ሀገር ያሉ ሴቶች እኮ በቃ ስልካቸው ነው ጓደኛቸው። አማራጭ ያው ብዙ ጊዜ ኤልፎን አድርጌ ስልክ ሳወራ ስለነበር በዛ አጋጣሚ አዳውመ በእርግጥ እንደት ነው ትኬት ርጣም

የተነሳ ብዙ ጊዜ ጆች ፍና ለመሰራ ስልክ የማወራው ከቤተሰብ ጋር ነው። ቤተሰብ ጋር ልጄን ትቼ ነበረ። በጣም ህፃን ልጅ ትቼ ነበረ። የሁለት አመት ልጅ ትቼ ነው የሄድኩት ወደ አረብ አገር ሄድ እና ከቤተሰቦች ጋር ልጄ ብዙ ጊዜ እኔን ማውራት ስለምትፈልግ ልጄን ለማውራት የፎን አድርጌ ረጅም ሰዓት እነሱ ቤት ሆነው እየተደዋወልን በኢሙ አወራ ነበር። እና ያን ነገር ሴትዮዋ አልተረዳችም፣ ከሌላ ሰው ጋር ማወራ። በእርግጥ ስራዋን በድዬ ምናምን አልነበርም። እና ያው በዛ በዛ ምክንያት ነው እኔ ደግሞ ልጄን ማውራት እፈልጋለሁ ምናምን በሚል ነው ውጻብ የተነሳው፣ እና ሳላስበው ነው

አመት አልሞላትን ትቻት ሄድና ከተኛችበት ነበረ ትቻት ወጣ። በጣም የሚያሳዝን ነገር ነበረው እና በጣም መረመች ነበረው። በጣም የሚያሳዝን ነገር ነበረው በቃ። ለማስተኛት በጣም ተቸግሬ በመከራ ነው አስተኝቻት ትቻት የወጣሁት እና በጣም ከባድ ነበር። እዛ ከሄድኩኝም በኋላ ለረጅም ጊዜ እንቅልፍ መተኛት አልችልም ነበረ፣ እየናፈቀች ማለት ነው። እና ያው በእርግጥ እናቴ ጋር ትቻት ስለሄድኩኝ ሌላ ሰው ጋር ትቻት ስላልሄድኩኝ፣ ያው መቼም ከሌላ እናት ትሻላለች። እና እናቴ በጣም ተንከባክባ ነው ልጅ የያዘችልኝ። በቃ እግዚአብሔር ይመስገን ያው ሁሉ አልፎ በኢሞ በዛን ሰዓት ደግሞ ወደ ደብረ ብርሃን ኔትወርክ ምናምን ነገር የለም ነበር፣ ዝግ ነበር። እና እነሱን ለማግኘት በጣም ተቸገረ የነበረ በቀጥታ ሁሌ መደወል አይቻልም። ያው እንደምታውቁት ደግሞ መጀመሪያ እንደ ሄድን እጃችን ላይ ብር አይኖርም እና መደወል አንችልም። ምናምን ና አረቦ ሴትዮዋን አንዴ ሁለቴ ነው ደውዬ ልኝ ምናምን ነገር ብዬ። ከዛም በኋላ ለረጅም ጊዜ እስከ ስድስት ወር እስከ ሰባት ወር ይመስለኛል አላወሯቸውም ነበር እና ከባድ ነው። በተለይ ልጅ ትቶ የሚሄድ ያቋል ስሜቱን እና በጣም ከባድ ጊዜ ነበር ያሳለፉብኝ። እግዚአብሔር ይመስገን አሁን ልጅ ያድጋለች የኬጂ ተማሪ ሆናለች። እና በቃ ከባድ ነው። ፈጣሪ ሁላችሁንም በተለይ በስደት ያላችሁ ሰዎች ከልጆቻችሁ ጋር በሰላም የምትሙሉበት እንጀራ በሰላም የምታርፉበት ቤት ፈጣሪ ስጣችሁ። ወዳችኋለው ዩትዩብን ሰብስክራይብ አድርጉልኝ። ወዳችኋለው። እንግዲህ ተመልካቾች እንደ ሰማችሁት ነው ማንኛውም ነገር ማለት ነው። ግን ስለነገርኳቸው ቅራልሽ